ሰላም ለእናንተ ይሁንላችሁ። ውድ የጂሰስ ቲቪ ኢትዮጵያ ተመልካቾቻችን፣ በመላው ዓለም ያላችሁ ውድ የእግዚአብሔር ቤተሰቦች፣ በእውነት ዛሬ በጣም ደስ ብሎኛል። ምክንያቱም እግዚአብሔር ያደረገልንን እግዚአብሔር ይሰራልንን ለእናንተ በጥቂቱም ቢሆን ለማጋራት በመቻላችን እግዚአብሔርን አመሰግናለሁ። ውድ እግዚአብሔር ቤተሰቦች ይህ የምትመለከቱት የመንግስቱ ወንጌል ዓለም አቀፍ ቤተክርስቲያን እናት ቤተ ክርስቲያን በቤላ ያለችው ስትሆን እጅግ በጣም ብዙ በጣም ብዙ ሕሙማኖች በተለያየ እንቆቅልሽ ውስጥ የነበሩ ሰዎች በተለያየ ስርዓት ውስጥ የነበሩ ሰዎች ነጻ የወጡበት የተፈወሱበት፣ ሁላችንንም ደስ በሚያሰኝ መልኩ ደግሞ ታላላቅ የነፍሳት ድነት የተካተተበት ነው። በዚህች ቤተ ክርስቲያን ለብዙዎች መፈወስ፣ ለብዙዎች ነጻ መውጣት፣ ለብዙዎች ካጋንንት እስራት መፈታት፣ ለብዙዎች የጌታን ተአምራት ለማየት ለመዳን ወደ እግዚአብሔር መንግሥት ለመጨመር ታላቅ ምክንያት ሆናለች። ውድ እግዚአብሔር ቤተሰቦች ከፊት ለፊታችን ባለው የሚያዝያ 17፣ 18፣ 19 ባሉት የምስጋና ጊዜ አምላካችንን እግዚአብሔርን ለማመስገን በተዘጋጀንባቸው ሰዓታቶች ሁሉ እግዚአብሔር ረድቶና እግዚአብሔር አግዞን ሁላችንም ሬዲ በሆንበት ጊዜ የተፈጠሩትን ነገሮች ለእናንተ ማጋራት እወዳለሁ። ውድ እግዚአብሔር ቤተሰቦች ለነዚህ ኮንፈረንሶች በምንዘጋጅባቸው ጊዜያቶች ምስጋና ጊዜ በምናዘጋጅባቸው ወቅቶች የአዳራሾቻችን አለመጠናቀቅ፣ እንዲሁም ደግሞ ያላለቁ ስራዎች በሚገባ አለመፈጸማቸው ከፍተኛ መስተጓጎል ፈጥሮብናል። በእውነት ይህንን ኮንፍረንስ በዚህ ምክንያት አናደርገውም፣ ወይም በዚህ ምክንያት እንዲቀር ወይም ወደ ሌላ ጊዜ እንዲሻገር አናደርገውም። ምክንያቱም እግዚአብሔር በእናንተ ውስጥ መልስን ስለሚመልስ ሁላችሁም እንደምታዩት ከኋላ የምትመለከቷቸው ኮርኒሶቹን፣ ግንባታዎቹን፣ ግቢው፣ አዳራሹ፣ ክፍሎቹ፣ የተጨመሩ አፕስቴሮች፣ እነዚህ ሁሉ እያንዳንዳቸው ከፍተኛ የሆነ ወጪ ያላቸው እንዲያውም፣ በውስን በሆነ ወር፣ በጣም ትንሽ በሆነ ወር ይሄንን የሚያክል ኦልሞስት አዲስ በሉት አዲስ ግንባታ በሉት የተደረገ እግዚአብሔር ካልረዳው በቀር ማንም ሊሆን እንደማይችል ማንም በዚህ መልኩ ሊፈጥን እንደማይችል እናውቃለን። ወገኖቼ፣ ውድ የእግዚአብሔር ቤተሰቦች፣ ሰዎች ዛሬ እናንተን በዚህ አገልግሎትና በዚህ ስራ ውስጥ ያላችሁ የተሳተፋችሁ እናንተን ማመስገን እፈልጋለሁ። በመቀጠል ግን አሁን ከፊትለፊታችን ባለው ኮንፍረንስ ላይ እንዲካሄድ ይሄ የምስጋና ፕሮግራም ለአምላካችን ለእግዚአብሔር የሚቀርበው መሰዋት እንዲሆን እንዲከናወን አንድ መፈጸም የሚገባን ጉዳይ አለ። ባጭሩ አንደኛ አንደኛ ያሉብንን እዳዎችና ያሉብንን ክፍያዎች ለማጠናቀቅ በአግባቡ ሰራተኞቻችንንም ለመሸኘት እንዲሁም ደግሞ የሚያስፈልጉንን ያላለቁ ስራዎች ለማከናወን ህዝቡ ከመምጣቱ በፊት በመዋል በማደር በማምሸት በማንጋት ጭምር ሰራተኞች የሚገባቸውን ስራ እንዲሰሩ እያንዳንዳችን ማዋጣት የሚገባን ገንዘብ አለ። ለዛ ገንዘብ ነው እናንተ ጋር የመጣሁት ዛሬ። ሚኒመም ሚኒመም በአንድ ሰው 36 ሺህ ብር፣ በአንድ ሰው 36 ሺህ ብር ካሉን ወጪዎች አንጻር ተሰርቷል። ሂሳብ ሰራተኞች እንዲሁም ደግሞ አማካሪዎቻችን ይህንን ሬት አውጥተውታል። ሰው ስለዚህ ውድ እግዚአብሔር ቤተሰቦች ይሄ የምስጋና ፕሮግራም እንዲካሄድ ይሄ የምስጋና ፕሮግራም እንዲከናወን፣ የእግዚአብሔር ቤት ሳይስተጓጉል እንዲሰራ፣ በእንደዚህ አይነት ፍጥነት የተከናወነው በእንደዚህ አይነት ፍጥነት የተዘጋጀው እያንዳንዱ ነገር አንድም መጉደል ሳይኖረው፣ እግዚአብሔር እኔም ተጠቅሞኝ መፈጸሚያው እንዲሆን አደርጋለሁ፣ እንዲፈጸም ገንዘቤ እሰጣለሁ የምትሉ እህትና ወንድሞች፣ በጌታ ፍቅር ነው የማስቸግራችሁ። ከዚህ በመቀጠል የምታደርጉትን እነግራችኋለሁ። አንደኛ በውጭ ሀገር ያላችሁ ብትሆኑ፣ 300 ዶላር ኢች በእያንዳንዳችሁ፣ 300 ዶላር ማዋጣት ይኖርባችኋል። በሀገር ውስጥ ኢትዮጵያ ያላችሁ ብትኖሩ፣ 300 ዶላር ምንዛሪ ወይም ደግሞ 36000 የኢትዮጵያ ብር ማዋጣት ይኖርባችኋል። ውድ እግዚአብሔር ቤተሰቦች፣ የምናለው የማምነው ነገር ደግሞ ይሄ ነው እንደማይቋረጥ በመሃል እንደማይስተጓቁል እግዚአብሔር እናንተን ተጠቅሞ እንደሚያከናውን እግዚአብሔር እናንተን ተጠቅሞ እንደሚሰራ እግዚአብሔር እናንተን ተጠቅሞ ቤቱን እንደሚያጠናቅቅ ድምድማቱን እንደሚያደርግ አምናለሁ። ስለዚህ ከስር በምታይ አድራሻ እናንተ 36 ሺ ብር ሚኒመም ከ36 ሺ ብር በላይ ማዋጣት ይችላለሁ ወይ? እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። በጣም ነው እግዚአብሔርን የምንባርከው በዚህ ምክንያት ግን ሚኒመም እያሰባሰብን የሂሳብ ሰራተኞቻችን እና አማካሪዎቻችን ካሉብን ችግሮች እና ካሉብን ጉድለቶች የሰጡን ሂሳብ 36 ሺህ ብር መነሻ ስለሆነ መነሻው 36 ሺህ ብር ነው። በዚህ መሀል ላይ 10 ሺህ ብር ላስገባ ቤተ ክርስቲያን ውስጥ 15 ሺህ ብር እግዚአብሔር አምላክ ይባርካችሁ። ግን እየደመሩ እየደመሩ ካሉን ጉድለቶች ጋራ ለማቅረብ እንደ ሂሳብ የመጣው 36 ሺህ ብር ነው። ስለዚህ ውድ እግዚአብሔር ቤተሰቦች ዛሬ ነገ ሳት ነው፣ ዛሬ ነገ ሳት ነው። በዚህ የ36 ሺህ ብር ስጦታ ላይ እንድትሳተፉ አደራ ምን አለ። በዚህ የ36 ሺህ ብር ስጦታ ላይ ምን ምን ተካሂዷል? የቤቱ ያልተገነቡና ያላለቁ ግንባታዎች ይጠናቀቃሉ። የቤቱ ፊኒሽንግ ስራዎች ይካሄዳሉ። የሚያስፈልጉ እያንዳንዱ ማቴሪያሎች ይገባሉ። የሰራተኞች ክፍያ ይደረጋል። እሱ ብቻ አይደለም የተቋረጠው የጂሰስ ቲቪ። ምክንያቱም የጂሰስ ቲቪ በጣም ብዙ ሰው ለምን ተቋረጠ የሚል ጥያቄ አለው። እንግዲህ በሀገራችን አባባል ቤተሰሪ ደም የለውም ይባላል። በአንድ ነገር ላይ ተደራቢ የሆኑ ክፍያዎች እንዳይመጡብን ለማድረግ ለጊዜው ጋፕ አድርገን ነበረ። አሁን ግን ወደ አየሩ ተመልሰን እንመጣለን። እንግዲህ ለአስራ አራት ዓመታት የነበረ የቴሌቪዥን ጣቢያ የተቋረጠው የእግዚአብሔርን ቤት በመስራት ዙሪያ ላይ ትኩረት ስለሆነ ነው። ይህም ብቻ አይደለም ይህም ብቻ አይደለም። የቴሌቪዥናችንን መመለስ ብቻ አይደለም፣ እንዲሁም ደግሞ የቦሌው አዲሱ ቸርች ዲዛይን ምርቃት በዛን ዕለት ይደረጋል። ብዙ ሰዎች ከውጭ ሀገር ይመጣሉ። በጣም ብዙ ሰዎች ከሀገር ውስጥም ከክፍለ ሀገርም ይመጣሉ። በአዲስ አበባ ድፍን ከተማ ማለት ይቻላል በአዲስ አበባ የኦሮሚያ የአማራ ክልል እንዲሁም ደግሞ የደቡብ ክልሎች እንዲሁም የአራቱን በር ሰሜን ምዕራብ፣ ደቡብ፣ ምስራቅ በሮች ሁሉ የአዲስ አበባ አውቶቢሶችን መግቢያ በመጠቀም ሙሉ ለሙሉ ህዝቡን ወደዚህ ያመጣሉ። ታላቅ የሆነ ጊዜ ነው። ታላቅ የሆነ የምስጋና ጊዜ ነው። ለዚህ ጊዜ እንድንበቃ እግዚአብሔር እናንተን አዝዟል፣ እናንተን ተናግሯል። ስለዚህ አደራ የምላችሁ ይሄ ነው። ይችን ማስታወቂያ ካያችሁባት እለት ጀምሮ የሚሰሩት ስራዎች ብዙ እንደሆነ አውቃችሁ፣ 36 ሺህ ብር በማሟላት ከቻላችሁ ከዛ በላይ ያላችሁንም ደግሞ በመክተት በአካውንቷ ቤተክርስቲያኒቱ አካውንቷ ውስጥ የእግዚአብሔርን ስራ እንድንሰራ አብራችሁን እንድትቆሙ አደራ እንላለን። በኔና በእናንተ ምክንያት የእግዚአብሔር ስራ አይቆምም። ሁላችንም ተነስተን ከስር በምናየው ስልክ እንድንመዘገብ አስገባለው ይህንን አስገባለው በዚህ ቀን አስገባለው መዝግቡኝ እንድትሉ አደራ ላለው። እናንተ 36 ሺ ብር መነሻ ከዛም በላይ ያዋጣችሁ፣ እንዲሁም ደግሞ በተለያየ መዋጮ ውስጥ የቤተ ክርስቲያኒቷ ግንባታ ላይ አብራችሁን አሁን የምትቆሙ ከፕሮግራሙ ከምስጋና ፕሮግራሙ ሁለት ቀን በፊት የመጨረሻ ስብሰባ ይኖረናል። የጸሎት ጊዜ ይኖረናል። እግዚአብሔርን የምንባርክበት ጊዜ ይኖረናል። ሚያዝያ 15 ዕለተ እሮብ ደግሞ ልብ አድርጉ የኮንፈረንሱ ጊዜ አይደለም። ግን በዚህ የ36 ሺህ ብር መዋጮ በዚህ የገንዘብ እርዳታ ላይ ቤቱን ድምድማቱን በማከናወን ላይ ተባበራችሁ። ከእናንተ ጋራ የዋንትዋን ጊዜ የምናሳልፍበት፣ አብረን የምንጸልይበት፣ እግዚአብሔርን የምናመሰግንበት እግዚአብሔር እናንተ ተጠቅሞ ይሄ ሁሉ ህዝብ እንዲገለገል ይሄ ሁሉ ህሙማን እንዲፈወስ ይሄ ሁሉ ተአምራት ይሄ ሁሉ የእግዚአብሔር ጉብኝት እንዲካሄድ ምክንያት አድርጓችኋልና መቼም እግዚአብሔር እንደሚባርካችሁ ጥያቄያችሁንም እንደሚመልስ አምኜ፣ ሮብ ሚያዝያ 15 እናንተ በመዋጮ ዙሪያ ላይ የተመዘገባችሁ ያስገባችሁ የምንገናኝበት ይሆናል። ሰዓት 11 ሰዓት ተኩል ጀምሮ በዚህ በአዲሱ አዳራሽ እንገናኛለን ማለት ነው። ዋናው ኮንፈረንሳችን እግዚአብሔር የእናንተን ገንዘብ ተጠቅሞ እግዚአብሔር የናንተን ሀብት ተጠቅሞ ቤቱን ጨርሶ ድምድማቱን ጨርሶ እያንዳንዱን ነገር አሟልቶ በ17 በ18 በ19 ታላቅ የምስጋና ጊዜ ሆነናል ማለት ነው። ውድ እግዚአብሔር ቤተሰቦች፣ እንደተጨነቅን አውቃችሁ እንደተጠበብን አውቃችሁ ጉዳዩ የእግዚአብሔር ቤት ስራ እንደሆነ ለኛ የሚመጣ አንድ ብርጭቆ ውሃ እንደሌለ በማመን የእግዚአብሔርን ቤት ስራ በመስራት በመተባበር በመጣበቅ እጅ ለእጅ በመያያዝ ድምድማቱን እንድናከናውን ያገባናል፣ ይመለከተናል ማለት እንድንችል አደራላለሁ። ሰላም ለእናንተ ይሁን። ስልካችሁን እጠብቃለሁ። አሁን ቀጥታ ወደ ስልክ መደወል እንድትገቡ አደራላለሁ። ሰላም ለእናንተ